ሰላምና ጤና ለእናንተ ይሁን ክቡራን የቻናሌ ቤተሰቦች። ዛሬ በጎጃም ማህበረሰብ ዘንድ አቆልቋይ ምንድን ነው የሚለውን ልነግራችሁ ወደድኩ። ለቻናሌ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ዝግጅት ያለፍኩ። ውልደት እና እርገቴ ጎጃም ነው። ከልጅነት እስካሁን ድረስ በብዙ ድግስ ቤቶች ተገኝቼ ቀርሜያለሁ። ከልጅነት እስከ እድገት በተገኘሁባቸው ድግሶች አንድ የታዘብኩት ትልቅ ጉዳይ አለ። እሱም አቆልቋይ ወይም ሌማት ተብሎ ይጠራል። በጎጃም ሕዝብ በተለይም በገጠሩ ማህበረሰብ አቆልቋይ ወይም ሌማት እስካሁንም ድረስ የተለመደ ነው። በጎጃምና አካባቢው ባህል መሰረት ሰርግና ተዝካር ብዙ የድግስ ወጪ ይጠይቃል። ለዚህም ማሳያ የሚሆን ተዝካርን ልጥቀስ። በጎጃም በተለይም አንድ ሰው ሀዘን ወደ ቤቱ ሲገባ የአካባቢው ማህበረሰብ ሀዘኑን በመጋራት አልፎ በመረዳዳትም ያምናል። አብሮ እንደ ቤተሰብ ደረቱን እንደ እቶ ወየ ብሎ አልቅሶ ይቀብራል። እዝኑን በየቀኑ ይዞ እየቀረበ ሀዘንተኞችን ያጽናናል። በተለይም ደግሞ የሟች ተዝካር ወይም የአርባ ቀን መታሰቢያ የሀዘንተኛው የቅርብ ዘመዶች፣ ጎረቤቶችና ባልንጀሮች የድግሱንም ሸክም አብረው ይጋራሉ። የቅርብ ዘመዱና ወዳጅ እንደየአቅሙ አንድ እንስራ ጠላ ወይም ሁለት እንስራ ጠላ ወይም ግማሽ አቆልቋይ አሊያም አንድ አቆልቋይ ወይም ሙሉ ሌማት ወይም ሁለት አቆልቋይ ለያዝ ወይም ልስት ብሎ ይጠይቃል። ጠያቂው ከዚህ በፊት ደጋሹ አቆልቋይ የያዘለት በመሆኑ እሱም የድርሻውን የሚጠበቅበትን ለመመለስ በማሰብ ወይም ደግሞ እንደ አዲስ ለመጀመር የፈለገ ሊሆን ይችላል። አንድ አቆልቋይ ወይም ሌማት ማለት መቶ እንጀራ መቶ ሊትር ጠላ ወይም በግምት 25 ሊትር የሚይዝ አራትን ስራ ጠላና አንድ በገፈጅ ወጥ ሲሆን ይህም በትንሹ መቶ እንግዶችን ያስተናግዳል ተብሎ ይታሰባል። አቆልቋይ ወይም ሌማት የሚይዝ ሰው የቅርብ ብቻ አይደለም። ከቆላ እስከ ደጋ አሊያም ከደጋ እስከ ቆላ ጠላ ወይም ድፍድፍና እንጀራውን በበቅሎ በፈረስ ባህያ ጭነው ወይም ራሳቸው ተሸክመው ብዙ ርቀት ይጓዛሉ። እነዚህ ሰዎች ያዘጋጁትን ድፍድፍና እንጀራ ጭነው ይመጡና ከድግሱ ቤት ቀሪውን ሥራ የሚያጠናቅቁበት ልዩ ቦታ ይሰጣቸዋል። ወጥ የሚሰሩትም እዚያው ድግስ ቤት ከተሰጣቸው ቦታ ላይ ይሆናል። በዚህም ድግስ ላይ ደጋሾች ፍሪዳ ጥለው አቆልቋይ ወይም ሌማት ለያዙ ሰዎች ለወጥ የሚሆን ስጋ ያካፍላሉ። ተዝካሩ በጾም ወቅት ከሆነ የጾም ወጥ ወይም የተለመደ የክክ ወጥ በጎጃም አጠራር ማርሳ ወጥ አቆልቋይን በያዙ ሰዎች ይሸፈናል። አቆልቋይ ወይም ሌማት የያዙ ሰዎች ምግብና መጠጥ ሰርተው ብቻ ለባለ ጉዳዩ አይሰጡም። ይልቁንም በወሳኙ ሰዓት ላይ ተገኝተው ራሳቸው አስተናግዱልኝ ወይም በጎጃም አገላለጽ አብላልኝ ብሎ የመደበላቸውን ሰው የማስተናገድ ኃላፊነትም ጭምር አለባቸው። ለምሳሌ ባለጉዳዩ አቆልቋይ ወይም ሌማት የያዘለትን ሰው ድርተኛዬን፣ ማኅበርተኛዬን ወይም ሰፈሬን አብላልኝ ሊለው ይችላል። የአቆልቋይ ወይም የሌማትን ባህላዊ ስርዓት በጥሩ ሁኔታ እንዲተገበር እንግዶች በታሰበው መልኩ ቦታቸውን ይዘው እንዲቀመጡ ማድረግ ወሳኝነት አለው። ይህን ለማድረግ አስተናጋጆች የተሰጣቸውን ኃላፊነት ለመውጣት ወዲያ ወዲህ ማለት የተለመደ ነው። እንግዶች በየማዕረግ እና በየእድሜያቸው ነው የሚቀመጡት። ሽማግሌዎች ከላይ ይቀመጣሉ። ሌሎችም በየማዕረጋቸው ቦታ ቦታቸውን ይይዙና መስተንግዶ ይጀመራል። ይበላል፣ ይጠጣል። ከመስተንግዶ በኋላም ሽማግሌዎች ነፍስ ይማር ብለው ይመርቃሉ። በጥቅሉ መስተንግዶ ጥሩ ባይሆንም ወይም ጠላው ቢበላሽ የሚወቀሰው ያበለው ባለአቆልቋይ ወይም ባለሌማቱ እንጂ ባለ ጉዳዩ አይደለም። ተጋባዦችም እኛ እገሌ ጋር ነበር የተስተናገድ፣ ነው ከሱ ዘንድ ነበር ነው የሚሉት። ይህ አቆልቋይ ወይም የሌማት ባህል በተለይም ድግስ በሰፊው ይደገስ በነበረበት ቀደም ባለው ጊዜ በባለ ጉዳዩ የሚያሳድረውን የጉልበትና የወጪ ጫና በከፍተኛ ሁኔታ ያቀልላል። መተሳሰብንና መተባበርን አጎልብቶ ኖሯል። የዚህን ማህበረሰብ ለጋስነትን የተመለከትም እንዲህ ብሎ ተቀኝቷል። ልጻፍ ስለ ጎጃም ለወርቋ ሀገሬ ከማሆይ ገላነሽ ቅኔን ተበድሬ ዜማውን ተውሼ ከአድማሱ ጀንበሬ ከአዲስ አለማየሁ ቃላትን ቆጥሬ ከአባ ኮስትር በላይ ጀግነት ተምሬ አትነካኩኝ ልጻፍ በግጥም ዘርዝሬ መሸንቲ ቢኮሎ ዱርቤቴ ይስማላ እንደምን ነው አደየት መራዊ ሰከላ እጅግ ይጣፍጣል እሸቱ ሲበላ ቲሊሊ ኮሶበር ቻግኒን ጅባራ የሚገበይበት የፍቅር አዝመራ ቡቡይድጎ ጽዮን ቋሪት ረጋ ዳሞት መለያቸው ድፍረት አርማቸው ጀግንነት እነሴና ነብሴ ደጀንና ሸፈር ሸበልና ማርቆስ ዳንግላ ኮሶበር የማርና ቅቤ የማኘውን ምድር ከየት ነህ አትበሉኝ እኔ ጎጃሜ ነኝ በላይ ከኖረበት እነማይ ብቸና ሸበል በረንታ ነኝ ከለምጭን ጎን ለጎን ደንሳ እነቆራ፣ ቆራ ያበዕላል ወንድ ልጅ ያበእላል አዝመራ ያበዕላል ማኛጤፍ ይወለዳል ጀግና በላይ ያደግበት ይታወቃል ሶማ ጎጃም በአርበኝነት እንደምን ታወቀ ያበታች ዝቅ ሲል ያበላይ ዘለቀ ያበላይ ዘለቀ የለምጭን በርበሬ ጠላት ተሸበረ እየሰማ ወሬ። ጎጃም አይኑን ታሞ ሲደነባበር የለምጭኑ አንበሳ ይመረው ጀመር። የለምጭኑ አንበሳ መጣልህ ያገሳ የሸበሉ ንጉስ ገባሉ ማርቆስ አባ ኮስትር በላይ። የለምጭኑ አንበሳ እባክህ ተቆጣ አንተ መራስ ተባል እኛም ጎጆን እንውጣ። ፈረንጅ ምድር ለቆ ብሄር በሰማይ የጎጃሙ አንበሳ ዳመናውን አልፎ ዘለቀ በላይ። ጣሊያን ፍየል ሆኖ ቅጠል ቅጠል ሲያይ የለምጨኗ አንበሳ ነብር ተመስሎ አረደው በላይ። የጎጃሙ ነብር፣ የለምጨኗ አንበሳ፣ አባ ኮስትር በላይ እንደምን ይረሳ? ሰላሳ ደጃዝማች አምሳ ፊታውራሪ ያስቀመጠውን ጭልጥ አርጎ ጠጣው በላይ ብቻውን። በእርግጥ በላይ ዘለቀ ጀግና፣ በእርግጥም የኢትዮጵያ ደምላሽ፣ እምባዋን አባሽ፣ ጣሊያን እንደምሳሽም ነበር። ጎጃም የጤፍ የማር የወተትና የቅቤ ምድር ሳይሆን የተለያዩ ምሁራንና እልፍ የጥበብ ሰዎችን ያፈራ ምድር ነው። ጎጃም ካፈርቻቸው የኢትዮጵያ ፈርጦች የውስጥ ጥቂቶችን እነሆ አዲስ አለማየሁ የፍቅር እስከ መቃብር ደራሲ፣ አቤ ጉበኛ አልወለድም፣ ቀኝ ጌታ ይፍታኝ ንጉሴ የመጀመሪያው የኢትዮጵያ ሕዝብ መዝሙር የጻፉ ታላቅ ደራሲ እና ተጽዕኖ ፈጣሪ በእውቀቱ ስዩም ከአሜን ባሻገር፣ ጌትነት እንየው ቴዎድሮስ ራዕይ፣ አፈወርቅ ገብረ ኢየሱስ ጦቢያ የመጀመሪያው የኢትዮጵያ ብሎም የአፍሪካ ረጅም ልቦለድ ደራሲ፣ አበራዳሙ ፍቅርን በሲኦል ውስጥ ነሊቁ ተዋናይ ዘጎንጅ የቅኔ ፈጣሪ እና በአብርሃም በግዕዝና በአማርኛ የመጀመሪያው መጽሐፍ ቅዱስ ተርጓሚ፣ በአፍሪካም አለቃ አያሌው ታምሩ፣ ሊቀሊቀውንት እነማሆይ ገላነሽ የመጀመሪያው የኢትዮጵያ የሴት ቅን መምህርት እንዲሁም ሌሎችን ያካትታል። አበቃን ጨሪ አሰማን።